ሰላም ሰላም። ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ። በመንገዳችሁ ሁሉ እሱ ጥላ ከለላ ጋሻ ይሁንላችሁ። ከድንገተኛ አደጋ ከድንገተኛ ሞት እሱ ይሰውራችሁ፣ እድሜና ጤና ይስጣችሁ። ወታችሁ ሰርታችሁ ግጣችሁ ግራችሁ ለመብላት እግዚአብሔር አምላክ ይርዳችሁ እያልኩኝ ቤተሰቦቻችሁ፣ ልጆቻችሁ፣ ባሎቻችሁ፣ ፍቅረኛችሁን ዘመዶቻችሁን ቸሩ መድኃኔ ዓለም ይጠብቅላችሁ እያልኩኝ ብቅ ጥልቅ ፈካደ መቀነጠፍ ጠሽ ጠንቧ ብዬ መጥቻለሁ። ከጓደኛ ጠላት ይሰውራችሁ፣ በቃ ወጥቶ ከመቅረት ያድናችሁ። ትልቅ ጸሎት፣ እሱ ነው እና የማታ እንጀራ ሰፊ በረከት ይስጣችሁ። ከዚህ በመቀጠል ያብና እንዳል በኢየሱስ ያብና ሄልሻ ብቅ ጥልቅ ፈካደ መቀነጠፍ ጠሽ ጠንቧ ብለው መጥተዋል። አብየታ ቤት እናት፣ እኔ እረፍት ነበርኩናል፣ ነበርኩና ወሬ ደብቅም እረፍት ነበር። ዋትሳፕ የ ዋትሳፕ የ በነሱ ቪዲዮ የሞላው እናት፣ ህዝቡ ህዝቡ ተንቦቅብቋል። ህዝቡ ተንሎጭሉጫዋል፣ ተንቦቅብቋል። ጂጂዬ የት ሄደሽ ነው? ጂጂዬ ረሄ ነገር ምንድን ነው? እንዲ እኔ የለው እቤት አልነበርኩኔ። እኔ ለራሴ እረፍት ነኝ ስመጣ እናቴ፣ ውይ ጌታዬ፣ ምን ተከስቶ ነው ብዬ ጩልቅ ብዬ አርስቱን ሳይው፣ ቆሌያችሁ ይገፈፍ ከጭንቅሌ እስከ ጥፍሬ ነው ቆሌ ሁሉ ግፍፍ ያለው። ከዛ ምን አደርግ ቀጥ አደርጉ ነው። መጨረሻ እጅ አየኝ መጨረሻ እጅ ሳይ፣ እናቴ የተረጋጋ ነውና፣ እና በስመ አብ ወልድ ወመንፈስ ቅዱስ፣ እናንተ ግን ሄሉና ወይ ሄሉና ያብ የሆነ ነገር ቢሆኑ ህዝቡ እንዳለ ድጋሚ እኔ እንጃ ማላት ማላታይንና መርፌንም ይወጋ ሆስፒታል ለሆስፒታል ለሮባ ኢየሱስ ስም ገትር ድሮ ቀርቷል። አሁን ራሱን ሳይገትረኝ አይቀርም ብዬ ፈራው፣ ፈራው። አዎ ፈራው። ኦ አምላኪ ሆይ! እና ትላንትና ያ ብቅ ጥልቅ ፈካ ደ ጠንቧ ብሎ ሄልሻን ግጥሜሽን አድርጓት ማለት ነው ፍራንኬሽን ብሎ በዝረራ ኮማንዶ ምት ጠምቧ አድርጎ አንተ ክትኳት አስለቅሷት። ያዙ ይልቀቁኝ፣ በፍጹም ምናምንን ካንተ ሌላ አይሆንልኝም። ጠምቧ ብላል። አለቀሰች አለቀሰች። ወይ በስመ አብ ወለመንፈስ ቅዱስ ወይ ወይ ወይ። አንተ ግን ያ ነፍስህ የማይማር እናቴ ትሞት ባላሰበችው መንገድ መጥተህ ጠምቧ ኮን ያደረካት፣ ጠምቧ ጠምቧ የብራንክ ፕሬዝዳንቷን ሽሉሉሉ ነን ያደረካት! እውነቴን ነው። እውነቴን ነው። ዋይ ሄልሻ፣ ግን እናቴ ትሞት በዚህ አይነትማ ችግር ውስጥ ነው የምትገቢው? በነገራችን ላይ እንደ እህትነት የምነግርሽ ነገር የሰው ልጅ ከበፊቱ ህይወት በጣም መማር ያስፈልጋል ብዬ ነው ማስበው። ምክንያቱም የበፊት ህይወትሽም ብዙ ነገር አይተሻል። እንደዚህ አይነት አሁን ትላንት ያሳየሽን አክሽኖች አሳይተሻል። ነገር ግን ያብ ስለሚወድሽ ስለሚያፈቅርሽ ከአንቺ ውጭ ወደ ውጭ ብሎ ዱቅ ብሏል እንጂ ወንድ ልጅን ይሄን ያህል ተንበርክኮ መለመን አያስፈልግም። ልብሽን ቁጥር አድርገሽ መጠበቅ አለብሽ። ሙሉ ፐርሰንት ለወንድ ልጅ ልብ አይሰጥም። ትዳር ውስጥ እስከሚገባ ድረስ በመሀል የሚከሰተው ነገር አይታወቅም። ልብሽን መጠበቅ አለብሽ። ሉ አው ልብሽን በጣም መጠበቅ አለብሽ። ወደጁ፣ አፍቅሪው ግን ፍቅረሽን በልብሽ የተወሰነ ፐርሰንት መያዝ አለብሽ። አሁን እውነት እሱ እንደ ፕራንክ ባይሆን ኑሮ እሱ ከሌላ ሴት ቢሆን ኑሮ ምን ያህል ቅስምሽ እንደሚሰበር አይተሸዋል። አይተሸዋል ወይ? እኔ አፈር ልብላ፣ ለአንድ ተንበረከከች እኮ እኔ ስትል እኔ እ አለቀስኩ እናቴ ትሙት አለቀስኩ። ዝም ማለት አችሉም። ያስለቅሳችኋል። እንበል ማየት የማንፈልግ ብዙ አለን ግን በተፈጥሯ ሄሉ ስታዝንም ስትደሰትም ማልቀስ ነው የሚቀድማት። ሄሉን አታስለቅሳት፣ ሄሉን አታስለቅሳት። እሱ እኮ አይደለም ማልቀሽ ያላት እሱ የተፈጥሮ ጉዳይ ነው። አንድ እግዚአብሔር የሰጣችሁን ተፈጥሮ አላልቅስ ብትሉት መቆም አይችልም፣ አይችልም። ይሄ ተፈጥሮ ነው። እሷ ደግሞ በሀዘኗም በደስታዋም ጊዜ ነው በዋ የሚቀድማት። ስለዚህ ያብ አይደለም ለሚያስለቀሳት፣ ያብ ሊፈትናት ማለት ምን ያህል እሷ እንደምትወደው ለማረጋጋት ይህን ፈተና ከች ከች አድርጎ መጣላት። ከዛም በኋላ የሚፈልገውን ግብ በእጁ ላይ አስገባ፣ አወቀ ማለት ነው። ከእኔ ውጭ ወደ ውጭ ሄልሻ ነቅነቅ የለም የሚለውን ነገር በቃ ፈተናውን አለፈች ማለት ነው። ለዛውን ፍንድስ ብሎ ደስ እያለው ደስ ደስ አለው። ምን ያህል ለኔ ፍቅር እንዳለሽ ነው የተረዳውት አለ። ሲቀጥል ደግሞ እንደሚፈትናት ቀድሞ ተናግሯል። ከባድ ፕራንክ ነው የማደርግልሽ ብሏል። ይሄንን ነገር ራሱ ቲንግ ኦፍ ቲንግ እንዴት አላደረጋቸው ቁም ነገር ወይኔ ሄልሻ፣ ወይኒ ቲ ወይኒ ቲ ዘራፋል። እኔ እንደው እንደው እኔማ ምናስብ፣ ወይኔ ወይኔ፣ ካሁን ካሁን አጋጨችው። ጠንቦ አደረገችው፣ ጨንቦ አደረገችው። ይህ ስቅ ቅናቴ ሆኖ ከባድ ነው። ምክንያቱም ሰው አንድ ጠንቦ እኮ ብታደርገው እንዴ፣ ለወደፊት የምታስብ ከሆኑ ለምንድን ነው በጥፊ የምትዩ? ወንድ ልጅ አይመታም ይላሉ ይላሉ፣ እኛ እንላለን። ኮሜንቶች ይሄ ትላላችሁ? ስለዚህ ግን ፈተናውን አልፈሸዋል ይሉ። አንተም ደሞ ደስ ብሎሃል። መጨረሻ ላይ ማናቲ እህ ብሎ ለዋለ እንደዚህ ሽርት ታልና አንገቱን ቅልስ አደረገኩ አደረገ። የታጣጠፈ ክላሽ ነው አንገቱን ቅልስ ቤት። እናንተማ፣ የናንተማ ነገር እንጃ። ሰው ሁሉ እንቅልፍ አጣቁ እንቅልፍ የበፊቱን ድጋሚ እንደሚው ይሄንን ማስሬ ማየት ጀምሯል። ልጅቷ ደግሞ በተፈጥሯ የፍቅር አሰጣጥ ትችላለች። በቃ ወንድ ልጅን እንዴት እንትን እንደሚል ትችላለች። ስለዚህ ለማንኛውም ልባችሁ ሽርቅ፣ ውድቅ፣ ፍርጥ፣ ጥሽ ጠምባ ያላችሁ በሙሉ አይዟችሁ፣ አይዟችሁ፣ አይዟችሁ ዋይዋይ ዋይ ዋይ እንዲ ሲታይ የሚያስደነግጣል። እኔማ ገና አንት ዋትሳፕ ማሰው ኔና ክ ገና ጠልቅ ስ አቤቱ አምላኪ ክፉ ነገር አታስነገ ማየት አልቻልኩ። መጨረሻ ላይ ዥጥ አደረግኩትና እንትይቱ መጨረሻውን አይቼ ነው። ከእንደገና እንደ አዲስ ከመጀመሪያ የጀመሩ ክፉ ነገር ሲሆን መጨረሻውን ቀድማችሁ ክፈቱ፣ ክፉ ከመጻፋችሁ በፊት ማለት ነው። ለማንኛውም ሄልሻ ከሀያ ውጭ ወደ ውጭ ያብብ ከሄሉ ውጭ ወደ ውጭ ብሏል። ሰሞ እሱማ ፈንድሻ ነው የሆነው፣ እናቲቱ ፈንድሻ ማለት ነው። ያልጠበቀው ሰፕራይዝ ነው የሆነባት፣ ሰፕራይዝ ማለት ነው። ሲቀጥል ግን እንደ እህትነት ሄሉ ክፉም ደግም አለ፣ ተጠንቀቂ። ምክንያቱም እቺ አለም እኛ የምንፈልጋትን ሳይሆን የማንፈልጋትን አለም ነው ምሰጠት ተጠንቀቂ ልብሽን ሙሉ ፐርሰንት ለወንድ ልጅ አይሰጥም። ሲቀጥል ደግሞ እንቧሽን ዋጥ ማድረግ አለብሽ። ዋጥ ማድረግ ማለት ነው በቃ ዋጥ አድርጊ፣ በቃ በገኝሽበት ቦታ አታልቅሽ። በቃ ይሄንን እንቧ እንደምንም ብለሽ አስወግጁ። እኛማ በጸሎ በጸሎትም ቢሆን አቤቱ አምላኪ ሄሉን ደም እንደዚህ እንቧን ፍስስ አድርግቶ የሚያስለቅሳት ምች፣ መጋኛ፣ ወቃቢ ካይኗ ላይ ይጥፋ። አሜን እያላችሁ አሜን እያላችሁ ለማንኛውም ማለት ነው ከባድ ፕራንክን ያደረጋት ደስ ይላል ደስ ይላል፣ ግን ፕራንክ ሲበዛም ደግሞ መጥፎ ነው። ሄሉ እንዳታደርጊ ድጋሚ ፕራንክ እንዳታደርጊ። ምን አንዳንድ ጊዜ የሚያለያይ ፕራንኮችም ሊያጋጥሙ ይችላሉ። ለበቀል ተዘጋጂ በቃ ፈተነሽ። ከአንቺ የሚፈልገውን ነገር አግኝቷል። በቃ ምን ያህል ፍቅር እንዳለሽ ለአንቺ ምን ያህል እንደምትወጁ አግኝቶበታል ማለት ነው። ስለዚህ ድጋሚ ፕራንክ ለማድረግ እንትን እንዳቲ። ምክንያቱም ፕራንክሽ የአንቺ በጣም ነው የሚከብደው። ሲቀጥልም በጣም ስለምታረዝሚ ወደ ሌላ ነገር ሊከትሽ ስለሚችል ፕራንኮችሽን አሳጥሪ። ሲቀጥል ደግሞ ፍቅርሽን ወደ ውስጥ አንዳንድ ጊዜ ከሆነ ይሆናል ከቀረ ይቀራል ብለን ነው ለመጀመሪያ ጊዜ ልንጎዳ እንችላለን። ለሁለተኛው ግን መማርና የበፊት ህይወታችንን ወደኋላ ተመልሰን መተው ያለብንን ነገር መተው ያስፈልጋል ብዬ ነው። አታፍቅሪ አይደለም ግን ፍቅር በመጠኑ። እምቧሽን ለወንድ ልጅ ማሳየት የለብሽም። እምቧሽን ለመቋጠር ሞክሪ። ፍቅር ስጪው። ይሄናል ኦቨር ደግሞ ስትወጃቸው ወንዶች አናትሽ ላይ ነው የሚወጡት፣ ጥንቅሌሽ ላይ ምክንያቱም ተወደኛለች የትማ አትንቀሳቀስም ብሎ አናት ላይ ስለሚወጡ ነገሮቹን እንትን በይ። ፍቅርሽን በልብሽ ፍቅርን በተግባር አሳይ፣ በቃ በተግባር በድርጊት አሳይ። ሲቀጥል ደግሞ እግዚአብሔር በማልጣል ቀይግባ ክፉን ያርቅላችሁ፣ በቃ እስከ መጨረሻ ፍጻሜያችሁን እግዚአብሔር ያሳምርላችሁ። ይሄንን ነው ምለው፣ የተሰማኝ ስሜት ነው። ልብሽን በጣም ጠብቂው። ሙሉ ፐርሰንት ለወንድ ልጅ አይሰጥም። የሚያዝበት ያዝ የምናደርገው ነገር አለ። ይሄንን ነው ምክንያቱም የሚከሰተውን ነገር እኛ ያሰብነውን ሳይሆን ፈጣሪ እግዚአብሔር ራሱ አንዳንድ ጊዜ ይሄ ሰው ለህይወት ይሆነናል ብለን አስበን እግዚአብሔር ደግሞ ይሄን ነገር ቅስም ያደርግና እንትን ይለናል እና፣ ስለዚህ ያብን በእርግጥ እኔ መድሃኔ አለምን ያመጣው ብዬ ነው የማምነው። ክርስቶስን ይክዳታል ብዬ አላምንም። ምክንያቱም ቆፍጣና ወንድ ነው፣ ለዓላማው ነው በቃሉ የሚጸና ወንድ ነው። ግን ይሄን ያህልም እንጥልጥልጥልጥል ማለት ጥሩ አይደለም ብዬ ነው የማስበው። በተረፈ ስታለቅሱ፣ ስትንበቆበቁ፣ ስትጨቀጨቁ የነበራችሁት አይዟችሁ እናቴ። እናንተ አንዳንድ ቡጢና መርፌ ነው የምወጋችሁ መርፌ ወይኔ እኔም አንዷ ጓደኛማ ማለት ነው። ይሄ ሁሉ የአድናቂ ነው የሷ ጂጂ እያለች እኔማ፣ ከአሁኑ ወዲያ አላያቸውም። እንዲ እኔ በነሱ ልሞግበቅ፣ እንዲ እኔ በነሱ ልሞት፣ እንዲ እንዲ እንዲ፣ እምሮ የሆኑ ሰዓት አንዲ ምን አያስጨንቅ ብላ፣ መሯት መሯት መሯት መሯት፣ መረራት መረራት። ስለዚህ ኦዲየንሶች ደግሞ ክፉ ደግ አትናገሩ። አታልቅሽ፣ አታስለቅሳት የምትሉት እሷ ራሱ እኮ የተፈጥሯ ነው። እግዚአብሔር የሰጣት ነው። ይህን ነገር ማቆም አትቻለችም። እሷ ነች እንጂ ያለቀሰችው እሱ እኮ በግድ ታልቅስ እኳ አይደለም። እሱ ምን ያደረገ እንደ ማንኛውም ፕራንክ አደረገ። እሷ ደግሞ ያው ደንግጣለች አለች ባላሰበችው መንገድ ስለሆነ እንትን ነው። ስለዚህ ፕራንክ በምታየውበት ጊዜ ሰውን ለመውገር እንዳትዘጋጁ። ከመጨረ- መጀመሪያ ክፉ አርዕስት ከሆነ መጨረሻውን ከፍታችሁ አይታችሁ ኮሜንት መጻፍ ጥሩ ነው ብዬ ነው የማስበው። ሌላ ደግሞ እንግዲህ እግዚአብሔር ይጨመርበት፣ ፍጻሜያችሁን ያሳምርላችሁ፣ ክፉን ያርቅላችሁ። እኛም እንደዚህ ብቅ ጥልቅ ፈካ ደመቅነት ጠፍጠሽ ጠንቧ ብለን እንመጣለን። ባየነው ነው እናወራለን። ያብና ሄሉ የመጀመሪያ ልጃቸው ወንድ ነው። ስሙም ኢዲዲያ ብላ ማውጣት አለባት። አዎ አሁን አስረግዛ አለው አሁን አስረግዛታለሁ፣ አሳብጣታለሁ፣ አጋባታለሁ። ቬሎም ገዝቻለሁ። በቬሎ ባፈም ጥሱሪ ነው ምድራት። አዎ ሰርጉ መጀመር አለበት። ከዛን ውጭ እግዚአብሔር ጣልቃ ይግባ ነው ምለው። መድሃን ያለም ፍጻሜሽን ያሳምር። እንዲህ ጉጉት ያለው ማለት ብዙን ጊዜ ሄዱ። በእናትሽ ምፈራልሽ ምንድን ነው? ለነገሮች አትጓጊ፣ ለነገሮች አትጓጊ። የጓጓ ነው ነገሮች ብዙን ጊዜ አይሳኩም፣ እና መጓጋት የለብሽም። አሁን ለምሳሌ ያቡ ቀለበት አደርግልሻለሁ አለሽ አይደል? እሱ ተናግሯል። ያን ነገር እስኪያደርግልሽ ድረስ መጠበቅ ነው ያለብሽ እንጂ አስር ጊዜ እየደጋገምሽ እራሱ ቀለበት የቀለበትን ነገር ማውራት የለብሽም። ራሱ አስቦ ቃል ገብቷል አለን። ራሱ አስቦ እንትን ነው እንጂ እስክትጋቡ እስኪያደርግልሽ ነገር መንሰፍሰፍ የለብሽም። ይሄን ነገር በቃ አቁሚ። ብዙ ስፍሰፍ ያልንበት ነገር አይበረክትልንም። ስለዚህ እሱ አደርጋለሁ ብሏል በቃሉ እስከሚያደርግልሽ ነገር ቆፍጠን ሸንቀጥ ብለሽ ተዘጋጅተሽ መጠበቅ ነው እንጂ እሱ ጋር እንትን መቼ ነው እንዲ ነው ምናምን ጥያቄ ራሱ ማንሳት የለብሽም። ይሄንን ነው የምልሽ። ምክንያቱም ራሱ አስቦ የሚያደርገው ነገር ነው። መልካም አደርግልሻለሁ ብሏል። የሚያደርግልሽን ቀን መጠበቅ ነው። ከዛ ውጭ ግን ድጋሚ ስለ ቀለበት እንደዚህ ስለምናምን አታንሽበት። ምክንያቱም ያንቺን ጉንጉት እያዩ እቃቃ ስለሚጫወቱ ያብ ይጫወታል ሳይሆን ተጠንቀቂ። የብዙ እህቶቻችን ብዙ እኔም በውስጥ የሚደርሰኝ ነገር እንዲህን ያህል ስፍስፍ አትበል። በቃ ፍቅሯ ነገሮቹን በውስጧ ትያ ስፍስፍ አትበል። ቀለበት ቀለበት ወይም ጋብቻ ጋብቻ ብላ ስፍስፍ አትበል። እራሱ አስቦ የሚያደርገው ነገር መልካም ነው ስለሚሉ የተንሰፈሰፍንበት ነገር አንዳንዴ አይበረክትም። ከበፊታችን ህይወትን ብንማር መልካም ነው ብዬ ነው ማስበው። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ እቅፍ ድግፍ አርግቶ ይጠብቃችሁ። የምትወዱኝ የምታከብሩኝ፣ ጭንቀታችሁን ሁሉ የምታካፍሉኝ ሁሉ እግዚአብሔር አምላክ ከጭንቀት ከመከራ፣ ከስቃይ፣ ከድንገተኛ አደጋ ወጥቶ ከመቅረት ሁሉ ይሰውራችሁ። ወዳችኋለሁ፣ አከብራችኋለሁ። እድሜና ጤና ከምንም በላይ ይስጣችሁ። ጉልበትን መድሃኒያ ለሚስጣችሁ መልካም ውሎ